በስልክ ነው። በአካል ተገናኝቶ አይቆ በአካልማ እሱ አሜሪካ ነው ያለ ድሮ ግን ይመጣ ነበር እዚህ። ድሮ ሳያገባ ሳያገባ ሲ ዱባይ ነበረ ከዱባይ መጥቶስ አይቶን ያውቃል። ከዛስ ስመጣ ምናምን አልነበር ሮመታን ነው የነበረ ቆርጠዋል። ባይቆርጥ እኔ አላፍር ማድረግ ነበር ግን በቃ ከሱ ጋር ስሜት አይመጣኝም። ምክንያቱ ለሱ ሚስት ስላለችው እሷ ልትጎዳ አልፈልግም። አለ አረ ዋነችረእ ብታናድደኝ ግን ብታናድደኝ ከኔ ጋር ብትል ወስድላት ነበር። ምን ታመጣለች? ግን ጥሩ ናት እሷ። ስለዚህ እሷ ብታናድድሽ ትዝዋለች። እሱ አላ ምን ታሪክ አላት በአምስት ደቂቃ እጀ ውስጥ አስገባዋለሁ። ማህተም አለኝ እኮ አልኩህ። በፍቅር ነው እሱ የሚያሸንፈኝ እ በህልም ወይ አይችልም። ውትድርና ስንት አመት ነው የሰራች? በአስራ አምስት አመት በስንት አመትች ነው የገባሽ? በአስራ አምስት አመት። እዚህ ሁሉ ውጊያ ዛ የነበረ ነበርኩ። ሁሉ ውጊያ ሀያ ሰባት አመት የነበረ የምርሽን ነው በእውነት። አሁን ህዝቡ ተው

ሰሙና ትጅ ማንች ነው? ኦሮሞ አይደለም እኮ፣ ሙሉ ኢትዮጵያ ጋር ኦሮሞ ብቻ ዶክተር አብይ አማራ እንዳለ ማለት መውደድ ትችያለሽ ሻ አላደረግስ ግን ብሄርን እንደ አንድ ብሄር መሳደብ ጥሩ አይደለም። ለምን እንደሆነ ታውቂያለሽ? ኦሮሞ አይደለም ኢትዮጵያ ውስጥ ያለው ሰማንያ ስድስት ብሄር እና ብሄረሰብ ነው። ገባሽ? ለዛ ኦሮሞ ብቻ አይደለም። አንቺ ስትሳደቢ ኦሮሞ ብቻ ኦሮሞ ብለሽ አሁን ስትሳደቢ፣ አንቺ ኦሮሞ ጋር ያለሽን ባሉ እያቃች ነው የምትሄጂው ሲነኩን የደግሞ ሄድኩባቸው። ከዛ በኋላ እዛ ኦስሎ ሲሄድ አንድ ቆንጆ ኦሮሞ አገኘሁም ሴት አሳሁን። ከዛ በኋላ ምን አለች? አንቺ እንትን ትነሽ በቀደም ሰደብሽኝ አለች። ምን ትነሽ አልኳት? ኦሮሞ አለች። ደግሞ ምላምክ በቃ ይመችሽ። ጓደኛ ሆነች። ከዛ በኋላ አንድ ደግሞ ለአመት በዓል ብር ላኩላት። ከዳ በሄድባቸው ግን እነሱ አሁንስ ውጊያ ነው ያለ፣ ነው አሰብ እንፈልጋለን አሰብ እንፈልጋለን ይላሉ። አንተ አሰብ ትፈልጋለህ፣ እናንተ አሰባችሁ ከሰጣችሁ ችግር የለውም። በግድ አልስበ በፍቅር ነው ሙት እያላችሁ ማለት ነው ፋላይህ ማለት ሆ ባኛ ነው ሲሉ ያቃጥሉኛል ደግሞ በሓባር አድርገህ ነው አሁን የጋራ የሚጠቀምበት ብትሉ ብትሉን፣ ችግር የለም። እኔ አሁን በግድ ውሰዱ አይደለም። ለምን ሰው እንድሞት አልፈልግም። በመሀላችሁ ላይ እንደዚህ ተጣቱ፣ ሰው እንድሞት አልፈልግም። ግን የኛው አሁን ብዙ ጊዜ ምናምን ማለት ነው ምን እንደሆነ ታውቂያለሽ? ሶሻል ሚዲያ ላይ ስለ ብሄር እና እንደዚህ ስለ ፖለቲካ የራሳቸውን ሚዲያ ለማሳደግ ሰውን እና ሰውን የሚያባሉት እና በሰው ህይወት የሚጫወቱት እዚህ ዲያስፖራ ነው፣ ውጭ ሀገር የሚኖሩ ሰዎች ናቸው። ገባሽ ሰው እናውራለን። አሁን ሶሻል ሚዲያ ላይ እኔ በጣም አውራ ነበር ስለ ፖለቲካ አውራ ላይ እንደዚህ ሰውን ይሳደባሉ። በጣም ትሳዳብኝኛ የምር ነው። አሁን ትቻለሁ ስድብ። ትቻለሁ ስድብ። ሰውን አያስከብርም፣ ያስንቃሉ። ፖለቲካ አታውቁት እና ሞኒካ ያዳምች። ስድብ ሰውን አያስከብርም፣ ያስንቃሉ። አንቺ ተሳሊዎች ቬሪሽን አታስከብርም። ቤትሽን ነው ብሔርሽን ነው የምታስነቂው፣ እንጂ ብሔርሽን አታስከብርም። ገባሽ አንቺ ልታስከብር የምትችል በጥሩ ንግግር በጥሩ ስለምግባር ሰውን በማክበር ሰውን በመውደድ ለሰው ፍቅር ስትሰጪ ሰው ለአንቺ ያዝናል። አንቺ ግን ይለኛው እኔ ሰውን የምትሳደቢ ከሆነ ሰው ላይ ጨካኝ ነው መሆንብች። ለዛ እኔ ከአንቺ በላ አላቅ ስለ ፖለቲካን በረንብ ታውቂያለሽ ስለ ውትድርናን በረንብ ታውቂያለሽ ከኔ በላ ማለት በእድሜም ትንሽ ከኔ ልትበልጭ ትችላለች። አሮን ነው ገባሽ? እኔ በአስተሳሰብም ከኔ ልትበልጭ ትችላለች። ለዛ ስድብ አያስከብርም። እሞና በልንገር እኔ መቸት ሳደባለው? መሰለ ከዚህ ህብረተሰብ ሀበሻ ካልሰደብኩ አይግባው ወላ ኢትዮጵያዊ ይሁን ወላ ኤርትራዊ ይሁን በቃ ሀበሻ ምንባል። እዚህ ያለን ሁላችን በርበሬ ምግባችን፣ በርበሬ የሆነ ምግባችን በርበሬ ነው። ስራችን ደግሞ ህልህ ነው። ስለዚህ እንደሱ ስለሆነ በቃ በስነ ስርዓት መጥተህ ስታዋራው ህዝቡ ሞኝ ነው የሚያደርግ። ስትረግጠው ግን በስመ አብ ይላል፣ ስርዓት ያርጋል። ስለዚህ እኔ ደግሞ እኔ እንደ ሞኒካ ደስ የሚለኝ ደግሞ እኛም ቆርባ ቤቶች ነው

ራሱን ከሚያሳይ ሰው ጋር ነው ወይ ራሱን ከማያሳይ ጋር ነው የምትሰዳደብ? ብዙ ጊዜ ሶሻል ሚዲያ ላይ ራሱን ደብቆ ከምሰዳደብ ሰው ጋር ነው። ሰው ተደብቆ የራሱን ላይፍ እያስተካከለ ነው ሄደው ገባሽ። እሱንም ወደ እሱንም እንሄዳለን

አንዳንዴ ምናምን ቋም ብለን ነው ማሰብ ያለብን። ቲጂ ዌልካም አርባ አንድ ሌቨል ነው እና ሰውን እና እንደ ብሔር አንድ ብሔር ሰውን መጥላት ጥሩ አይደለም። ሰውን መሳደብ ሙሉ በሙሉ ሰውን መሳደብ ጥሩ አይደለም። የምሬን ነው ምላችሁ ለተናገራችሁ ሰው መልስ ስከዛ በኋላ አሜ አሜ አራ አሜት

የእውነት እሱን ስለነ ጠይቅ አብረ ያው ከአንሱ ባካን ያውቅኛል። እኔ እሱ ጋር ሲሄድ ምናምን በመኪና ጋር እኔ ትራክ ሄድ እኔ ትራክ ሄድ ነው ትራክ ነዳለሁ እንደማሉ አው አየህ፣ አሁን መሀሪ አሁን በደንብ ያቃቸዋል። ምሽቶ ግን አሰብ ምናምን ስትሉ ይነረብዛል፣ ይሳደባል። እኔም እንደሱ ነው። ስለዚህ እኛ ኤርትራውያን እኛ እኔ እኔ ወታደር ነበርኩ ምሽ ውጊያ ውጊያ አልወድም ግን አሁን አንድ መጥቶ በቃ ሁል ጊዜ ሁል ጊዜ ስታይ ሲ ኢትዮጵያ ናት ወደ እኛ የምትመጣ እንጂ እኛ እኮ ወደ እናንተ እኮ መጥተን አናውቅም የእውነት በትክክለኛው ሲ እኛ ኢትዮጵያ ለመውረር መጥተን አናውቅም ግን የመጣ መንግስት የመጣ መንግስት የመጣ መንግስት ባህር ባህር ይላል። ጥሩ ይጀምራል። ባህር ባህር ይላል። ይሄ ደግሞ ስንመንከስ ሐቦ ይሕዘናል ለኛ አንድ ጥያቄ ልጠይቅሽ፣ ማለት እንደ ጥያቄ ነው። ጥያቄ ልጠይቅሽ ካልደበረሽ አሰብን ኢትዮጵያ ብትጠቀም ይደብርሻል? አይደብርሽም? በሰላም በሰላም ብትጠቀም ደስ ይለኛል። በሰላምና በፍቅር እናንተ እንደ ጎረቤት ሆነው ምንድን ነው የሚከፈለው? እየከፈሉ እኛም ኢትዮጵያ ያለ እየከፈልን ልንጠቅም አንድ ላይ እናድርግ። ደስ ይለኛል። አሁን እየተከፈለ አሁን እየተከፈለበት ነው። የቱ አሰብ እየተከፈለበት ነው? እንትን እያላለ ምን አገባ? የኛ ነው እኮ እሱ። ኧረ አይመለከትኝም ጋሽ እኛ ኤርትራውያንን ለኤርትራ ነፃነት ተብሎ ብዙ ደም ተከፍሏል። አሁን ኢትዮጵያውያን ይሄ ነው የማታውቁት። እኛ ብዙ ብዙ ብዙ በቃ ስንት ሺህ ሰው የኤርትራ በቃ ነጻነቱ ለአላውነት ሀገር ልትሆን ተከፍሏል። አሁን እኔ እናቴ ጎንደሬ ናት። ድሮ ድሮ በቃ ማርያም ጌታን እናቴ ጎንደሬ ነች ብለሽ ማለት እናቴ ጎንደሬ በእውነት ማርያምን ልጄን ያሳጣል አዎ ጎንደሬ የተበርቅ ልጅ ናት። እናቴ ግን ድሮ ህፃን ያለች ነው የመጣች፣ ትነግረናለች። ግን በጣም ነው ጥላቻ ነው የነበረ እኛ ስትነግረን፣ እራሱ ምስኪን አሁን ሆኜ ሳስታውሰው እንዴት ይሰማት ነበረ ነው የምንል። ምክንያቱ አናውቅም። ይገድላሉ፣ ይመታሉ። ብቻ ሂስትሪ እንደሱ ነው። ጡት ተችተሞ የቆረጡ ነበሩ እዛ በደርግ ጊዜ። ከዛ በኋላ አሁን እዚህ መጥተን ስናየው ግን ሁሉ በአማርኛ የሚናገር ነበረ። አማራ አይደለም። አሁን ስንተያይ ነው የምንዋደድ፣ ተዋደድን። አሁን ደግሞ አንተ ኦሮሞነ ጥሩ ቆይ፣ ጥሩ ኦሮሞ ቆየ። ስለዚህ ከእንግዲህ ወደ ለሰደበኝ ለብቻው ብቻ ነው የምሰድብ እንጂ ሁሉ አይሰድብም። ያ ኦሮሞ እያሻ አትሳደቢም። ለምን እንደሆነ ታውቂያለሽ? ስሙ ለዛ ሰው ሙሉ በሙሉ አንድ አንድ ምን እንደሆነ ታውቂያለሽ? ኦሮምኛ ስላወራ እኔ አሁን አማርኛ ስላወራ አማራ ይባላል። ለእኛ ግን ደስ ነው የሚመስለን የነበር አንተ ያረከው ገበር አማራ ነው ብሎ በአማራ ድሮ እኛ ደስ ነው የምናስብ ነበር። አሁን ግን እኔ አንድ ጥያቄ ነው የጠየቅሽ፣ እና እኔ አማርኛ ስላወራ አማራ ይባላል ወይ? ኦሮምኛ ስላወራ አንድ ሰው ኦሮሞ ነው ማለት አትችም። ለምን ሁሉም ሰው ቋንቋ ያወራል። እኔ ሱማንኛ ላወራ እችላለሁ፣ ትግርኛ ላወራ እችላለሁ። ድሮ ግን ድሮ ድሮ ሲል ሁሉ ሰው አማርኛ የተናገረ የአማራ ጥላቻ ነው የነበረን። ኦሮሞ አማርኛ ይናገራል፣ ትግሬ አማርኛ ይናገራል። ስለዚህ አንተ ያረከው አማራ እንጠላ ነበረን። አሁን ግን ተዋወቅን። አሁን አንተ ደግሞ ጥሩ ኦሮሞ ሆነ ቆየ። ስለዚህ ለይተህ የምታ ነው። በቃ አንተ ከሰደበ ለብቻው መስጠ በትልኛ ነግራቸዋለሁ በስድሙ በስሙ ነው። አንድ ሰው ከሰደበች፣ አሁን ለምሳሌ እኔ ከሰደብኩ፣ ስሜ ማነው የሚለው? ኩማ አይደለም የሚለው ኩማ። እናዚ በርት ብላ ወይ ደግሞ የሆነ ነገር ብለች፣ እኔ ተሳደብኝ እንጂ ሙሉ ማህበረሰቡ መሳደብ አግባብ ነው ብዬ አላስብም። ለምን እ እንግዲህ አሁን እኮ ነገርከን እኮ አስተማርከን

ኧረ እመጣለሁ እኔም ቤትሽ መጥቼ ነው። እንደውም ከሆንኩ በኋላ ይሄንን ኦሮሞ ከየት አመጣሽ? ምናምን ስም ውይ በጉድፈቻ መልክ ወስጃለሁ ነው የምታያቸው። እሺ ጥሩ ጥሩ። ግን በያት ጥሩ ጥሩ። አማርኛ ስድብ መጥፎ ነው የጀመርኩ መጀመሪያ አሁን ነው ያወቅሁት። እንኳን ያ ስድብ አትሰዐለቢ። ደግሞ እሺ ትግሬ ነሽ እንጂ ያ ከእዚህ ያለ የሴት የወንድ እንዳትነግረኝ። በኦሮሞ አልነግርሽም አልነግርሽም። ምን እንደሆነ ልንገርሽ። ስድብ እራሱ አትሰዐለቢ። አሁን ስድብ ከአንቺ ጋር አይልም። ለምን እንደሆነ ታውቂያለሽ? አንቺ ቆንጆ ነሽ። የዋርስ ስድብ ያስከብርሃል። ስድብ ያስከብርሃል ወንድሜ። ከህብረተሰባችን ጋር ዝም አይሄድም፣ መርገጥ ነው አንተ ሞት እንደሃል። አዎ ካረገጥክ፣ ማንቴ ዝም ስትልቁ ህብረተሰቡ እኮ በዚህ መሁን በዛ መሁን፣ አየኸው። በቃ ኦ ያለበት ስድብ ያለበት ምናምን ነው የሚመጡ ከዛ በኋላ ደግሞ ዝም ስትል

ምንም ሳያደርግ ህዝቡ ይሰብኛል። ምንድን ነው አድርጌ ተቃዋሚ ነሽ ደጋፊት ነሽ ይለኛል። ወይ የሆን ኩባ ይሆን ምን አገባህ? ከዛ በኋላ አሁን አለፍኳቸው ሁሉ እየረገጥኩ ያከብረሃል። መርገጥማ እልፍ እልፍ ብለት ትረግጣለ።